በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ዑራኤል ዘህዳር አንድ አምላክ በሚሆን በ በወል ደንፈስ ቅዱስ ስም በእውነት እናምናለን። ከዘጠና ዘጠኙ ነገደ መላእክት አለቆች አንዱ የሚሆን ስለ መላእክት አለቃ ስለ ቅዱስ ዑራኤል ገናንነት ክብር አባህር ያቆስ የደረሰውን በህዳር ሀያ ሁለት ቀን የሚነበብ የሚጸለይ ቅዱስ ዑራኤል ድርሳን ነው። ልመናው በረከቱ ከወዳጁ ከኔ ከፍቅር ተማርያም እንዲሁም ከነ መላ ቤተሰቦቼ ጋር ለዘላለሙ ይሁን አሜን። አንደኛ ምዕራፍ ከእለታት በአንደኛው ቀን የቆስጥንጥንያ ሰዎች ሃይማኖቱ በ ከቀና ከንጉሳቸው ከዮስ ጦስ ጋር ተሰበሰቡ። ከዚያም ለስጋችንና ለነፍሳችን መድኃኒት እንዲሆነን የመላእክት አለቃ የቅዱስ ዑራኤልን በዓልና ከብር ዘንድ ክብሩን ንገረን ወይም ግለጽልን ብለው አባ ህርያቆስን ጠየቁት። ያን ጊዜ በእውነት የእግዚአብሔር ፍቅር ከእናንተ ጋር ይሁን እና እናንተ ደጋግ ሰዎች ዛሬ ወደ እኔ መምጣታችሁ እጅግ በጣም መልካም ነው በማለት አባ ህርያቆስ እንዳላቸው ከለታት በአንደኛው ቀን ከዚህ ከኃላፊ ዓለም ነፍሴ ከስጋ ተለይታ ያለ በጎ ስራ ከዓለሙ ሁሉ ፈጣሪ ፊት መቆሜን እና አስፈሪ በሆነ በሲኦል ጨለማ ውስጥ ያለውን መከራ አሰብ ያን ጊዜ የጌታችን የኢየሱስ ክርስቶስ መካነ መቃብር ካለበት ኢየሩሳሌም ሄጄ በዛ ከሚኖሩ አባቶችና ከጳጳሳቶቹ አለቆች በጸሎታቸው ባረግ ዘንድ የእግዚአብሔር መንፈስ በህሊናዬ በጎ አሳብ አሳሰበኝ። እነሱም የኢየሩሳሌም ኤጲስ ቆጶስና ታላላቅ ታምራቶችን የሚያደርግ የጌታችን የኢየሱስ ክርስቶስን መካነ መቃብር ጠባቂ የሚሆን አባ ቂርሎስ ካህኑ ባስሊዮስና የደብረ ጽዮን ኢየሩሳሌም ቤተ ክርስቲያን በንጽህና የሚያገለግል ዲያቆን ኑ ባሮክ እነዚህ ሁለቱ ደግሞ የመለኮትን ቃል ያስተምሩት ያስተማሩ ሐዋርያትን መስለው ለአገልግሎቱ በንጽህና የተዘጋጁ ሌሎች እንደተመረጡ እንደ ሰብአ ሁለቱ ደቀ መዛሙርት ቅዱሳን የሚሆኑ ብዙዎች መነኮሳት ናቸው። እግዚአብሔር በቸርነቱ ብዛት ያለ መሰናክልና ያለ እንቅፋት ያለ ድካምን በፍጹም ደስታ ኢየሩሳሌም አደረሰኝ። ከዚያም ከጌታችን ኢየሱስ ክርስቶስ ከተሰቀለበት ቦታ ሄጄ የሰገድኩና የተመላለሰበትን ቦታ ሁሉ የተዘዋወርኩ ጎበኘው። ከዚህም ከሌህም ቅዱሳን አባቶች የመንፈስ ቅዱስ በረከት ተቀበልኩኝ። ሁለተኛ ምዕራፍ ከዚህ በኋላ ከዕለታት በአንድ ቀን አምላክን የወለደች የመቤታችን የድንግል ማርያም ወዳጅ የሚሆን ዲያቆኖ አባ ባሮክን የአባቶቻችን የቅዱሳን ሐዋርያት መጻፍቶች ይሰጠኝ ዘንድ ጠየኩት። ይኸውም አባ ባሮክ የጌታችን የመድኃኒታችን የኢየሱስ ክርስቶስ መቃብርና የኢየሩሳሌም ቤተ መጽሐፍ ተጠባቂ ነው። የጌታችን የኢየሱስ ክርስቶስ ወዳጅ ወንጌላዊ ዮሐንስ ረድ ወይም ተማሪ የሆነ የአብሮኮሮስ ደቀ መዛሙርት አባ ቴዎፊሎስ የጻፈውን የብሉይና የአዲስ መጽሐፍ ሰጠኝ ይኸውም አባባሮክ እመቤታችን ድንግል ማርያም በገነት ውስጥ ጽድቅና በሲኦልም ያለውን ኩነኔ ሁሉ በሚስጥር አይታ ለወንጌላዊው ዮሐንስ የነገረችውንና የአባቶቻችን የሐዋርያትን ታሪክ የሚናገር ወይም የሚያስተምር ነው። ዳግመኛ እመቤታችን በግብፅና በኢትዮጵያ በስደቷ ጊዜ የደረሰባትን ችግርና እንዲሁም ለእኛ ለነፍሳችንና ለሥጋችን መዳኛ ጌታችን የተሰጠውን ቃል ኪዳን የመላእክትንም የተልኮታቸውንም ክብርና ገናንነት የሚያስረዳ ነው። ምስጋና ገንዘቡ በሚሆን በእግዚአብሔር ፈቃድ ያለ ስንፍና ከመጀመሪያው እስከ መጨረሻው ድረስ አነበብኩት። ንባቡንም ጌታችን መከራ ከተቀበለበት ከመጋቢት ወር ጀምሮ እስከ ዕለተ ልደቱ ታሳስ ወር ድረስ በዘጠኝ ወር ከሰባት ቀን አንብቤ ጨረስኩት። ከዚህ የዚህ መጽሐፍ ታሪኩ ብዙ ነው እና ወንድሞቼ ወይ እንግዲህ በዚህ መጽሐፍ ውስጥ ስለ መላእክት አለቃ ስለ ቅዱስ ዑራኤል ወንጌላዊ ዮሐንስ የተናገረውን ዜና ስነግራችሁ በጸጥታ አድምጡኝ። እኔ ዮሐንስ ከሮሙ ንጉስ ከአርቃድዮስ ዘንድ ሁኜ የአምላክን ወንጌል እያስተማርኩ ሳለ መላእክት መጥተው ከሮሙ ንጉስ ከአርቃድዮስ ፊት በደመና ነጥቀው ወደ ኢየሩሳሌም ወሰዱኝና በዚያው ትተውኝ ሄዱ። ከዚህ በኋላ ወደ እናቴ ሀገር ወደ ናዝሬት ደረስኩና የጌታዬን የኢየሱስ ክርስቶስን እናት እመቤታችን ድንግል ማርያምን እዛው ትቻት ነበርና፣ ወደ ገሊላ ወረድኩ። እመቤታችን ከናቴ ቤት አገኘዋትና ገብቼ ሰላምታ እየሰጠው ሰገድኩላት። እሷ ግን ከናቴ የመኝታ ቤት ክፍል ተቀምጣ ሳለች አንዲት ነገር ወይም አንዲት ቃል እንኳን አልመለሰችልኝም። እኔም ዝም ስላለች መሬቷ ጠበበችኝና ተጨንቄ ስለዝምታዋ ነገር አርባ ቀን የተደነኩ ቆይቼ አምላኬና ጌታዬ የሚሆን ወደ ልጇ የዚህን ነገር ይገልጽልኝ ዘንድ ጸለሁ። ያን በአርባኛው ቀን አራቱን የመላእክት አለቆች ማለት ሚካኤልን እና ገብርኤልን፣ ሩፋኤል እና ሱሪያል የሚባሉ ዑራኤልን ላካቸው ላካቸው። ወደ እሷም ቀርበው ሰገዱላትና እመቤታችን ሆይ የልጅሽን ወዳጅ ወንጌላዊ ዮሐንስ ስለምን ዝም አልሽ? አትነጋገሪውምን? መልበስ ለምን መልስስ ለምን አትመልሽለትም? አሏት። መቤታችን ወንጌላዊ ዮሐንስ ወዴት አለ ብትላቸው፣ መቤታችን ሆይ እነሆ ከፊትሽ ቆሞ ይገኝ የለምን አሏት። እሷም ግሩም የሆነ የሲኦልን ጨለማ አይቼ ከመፍራት ወይም ከመደነቅ የተነሳ ልቦና ሌላውን ስለማያስታውስ ያለ ዛሬ አላየው አይሰጡት፣ ማለች። ከዚህም በኋላ ዮሐንስ እንዲህ አለችው የሰማይና የምድርን ምስጢራት ሁሉ ለእኔ እንደገለጸልኝ ለሰው ልጅም ሲል ልጅ የሰጠኝን የምሕረት ቃል ኪዳን እነግር ዘንድ የምትጽፍበትን ብዙ ቀለምና ብራና ይዘ ወደ እኔ ቅረብ አለችው። እነዚህም የመላእክት ልጄ አስራት አድርጎ በሰጠኝ ሀገር በእነሱ ላይ በስሜ አብያተ ክርስቲያናትን እንዲታነጹ ያሳዩህና ይነግሩ ዘንድ ነው የተላኩት አለችው ያን ጊዜም የሰማያትን ሚስጥር ሁሉ ነገረችው እና በፊቷ ሆኖ ጻፈ ዮሐንስ ሆይ እንግዲህ ይህንን የምነግርህን የቃል ኪዳን ነገር ለኢትዮጵያ ሰዎች ትጽፍላቸው ዘንድ ልብ ብለህ ስማ አለችው ሶስተኛ ምዕራብ ከሄሮድስ ፊት ፊት ሸሽቼ ወደ ግብጽ በሄድኩ ጊዜ በዮሴፍ ላይ አንበሶች ተነስተውበት ከግርማቸው የተነሳ ደንገጠና ፈርቶ ትቶኝ ስለሸሸ እኔም ደንግጬ በብዙ አለቀስኩ። ልጄንም ከሰሎሜ ጀርባ ወስጄ አዘልኩትና ወደ ዮሳፍጥ በረሃ ሸሸው። ያን ጊዜ ልጄ አንበሶቹን ወደ አንቺ አይደ አይደርሱም ና በሩጫ ትድገሚ እኔን በመፍጠንሽ ሩጫ ታብዥብኝ አይዞሽ አትፍሪ ቁሚ አለኝ ይህንን ተናግሮ በጀርባዬ ላይ እንደሆነ ፊቱ ወደ አንበሶቹ መለስ አድርጎ ገሰጻቸውና አንደኛው አንበሳት ጠርቶ ዮሴፍ ከሸሸበት ቦታ በአንተ ላይ ተቀምጦ ተመልሶ ወደ እኔ ይመጣ ዘንድ ወደ ዮሴፍ ሂድ ብሎ አዘዘው አምስቱም አንበሶች ግን ወደ እናቴ ቀርባችሁ ስገዱላት ብሎ አዘዛቸውና ወደ እኔ ቀርበው ሰገዱልኝ በጀርማዬ ማዝዬ ሳለ ፊቱን ወደ ምዕራብ አዞረና እጁን አንስቶ ሶስት ጊዜ በመስቀል አምሳር ባረከ። አንበሳውም እንዳዘዘው ወደ ዮሴፍ ሄዶ ሰገደለትና ፈጣሪያችን ወደሱ ተሸክሜ አደርስ ዘንድ ስላዘዘኝ ና በጀርባዬ ላይ ወተ ተቀመጥ አሉ። አንበሳውን በሰው ቋንቋ በመናገሩ ዮሴፍ ድንጋጤው በቅጽበት ተወገደለትና በአንበሳው ላይ ተቀምጦ ወደ እኔ መጣ። ከዚህም በኋላ ልጅ መንገዳችንን እንሂድ እንሄድ ዘንድ አንበሶቹ ይቅደሙ ቢለኝ ልጅ ሆይ አሁንስ እኔም በሩጫ ደክም ያለውና ትንሽ አሳርፈኝ ወይም ያንተ ሞት ከማየቴ በፊት በሞት አሰናብተኝ ብዬ ጠየቅኩት። የኔ ሞት ለዓለም ሁሉ ደስታ ስለሆነ አንቺን በእኔ ሞት ብታኝም በመነሳቴ ደስ ይልሻል። የእስራኤል ወገኖች ዘመዶችሽን በዚህ ይደሰታሉ። ከሞቴም በኋላ አባትሽ ዳዊት እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ እስራኤል እስራኤል ያዕቆብ ፍጹም ደስታን ያደርጋል ብሎ እንደተናገረ ከመለኮቴ ጋር አዋህጄ ንጹህ የሆነ ስጋሽን በመልበስ የሲኦልን ምርኮ መልስ ዘንድ መጥቻለሁ አለኝ። እኔም ልጄ ሆይ እንዳልከው ይደረግልኝና ደግሞ ፈቃድ ሆኖ ታስረዳኝ ዘንድ አንዲት ቃል ጠይቃለሁ ብዬ ለመንኩት። አዎ ሁሉንም እንደወደሽ ይደረግልሽ አለኝ። ከዚህም በኋላ ሁሉ ጊዜ በጀርባዬ ላይ ሆነ ወደ ምዕራብ የምትባረከው ስለምን ነው ብዬ እንደገና ጠየኩት። እሱም እናቴ ወይ ስሚኝ፣ ልንገርሽ በኋላ ዘመን በዚያች ሀገር ውስጥ ከአንቺ መወለዴን ሳያዩ በመስማት ብቻ በእውነት የሚያምኑ ብዙ ቅዱሳኖች ወይም ደጋጎች ሰዎች ይወለዱባታል ብሎ ነገረኛ። አይሁድ ግን ኢሳያስ በትንቢቱ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች ስሙንም አማኑኤል ትለዋለች ትርጓሜው እግዚአብሔር ከኛ ጋር ነው ማለት ሲሆን በአይናቸው እያዩና በጆሯቸው እየሰሙ በምቀ ምቀኝነታቸው እኔን ይገሉኛል። ከዘመዶቼም ጋር ሳለው በእኔ ላይ ክፉን ነገር ሁሉ እንዲሁ ይሰሩብኛል። አንቺም በዘመዶችሽ በአይሁድ ምቀኝነት የተነሳ በምድረ ግብፅ ስደትና መከራ የደረሰብሽ ስለዚህ ነው። እናቴ ሆይ በዚች በምባረካት ሀገር በኢትዮጵያ የሚኖሩ ሰዎችን እስካለም መጨረሻ ድረስ አስራት የሆኑ ዘንድ ሰጥችሻለሁ። እናቴ ሆይ አሁንም ወደዚያች ሀገር እንሂድ ዘንድ ተነሽደ ሴቶቿ የተቀደሱ፣ ወንዞቿ ያማሩ፣ ውሃዎቿ የጠሩ ዛፎች ና ተራሮቿ የተዋቡ ናቸው እና ሳይሻሉ አለኝ። ከዚህም በኋላ ልጄ በእጁ ደመና ጠቀሳና እኔም እሱን በክንዴ እንደታቀፍኩት ከዮሴፍና ከሰለሞ ጋር እነዚያም አንበሶች ከኛ ጋር ሆኖ በምታበራ ደመና ተጭነን ተነሳን እና መጀመሪያ ናግራን ከሚባል ሀገር ደረስን። ከቀኝ ጎኔ የሚፈሰው ደሜ በብርሃናት አለቃ በዑራኤል ልጅ ተቀርቶ በመጀመሪያ በዝች ሀገር ውስጥ ይፈሳል ወይም ይረጫል ብሎ ባረጋት። በዚህም ሀገር ውስጥ አንቺን በድንግልና እንደወለድሽኝ አምኖ የሚያከ ከብሮች በእኔም የሚያምኑብኝ ብዙዎች የተቀደሱ ካህናት ይወለዳሉ። ከቀኝ ጎሌ ስለፈሰሰው ደሜ ፋንታ አንገታቸውን ለስዕለት ይሰጣሉ፣ ደማቸውን ያፈሳሉ። እኔም በሰማያት ዘላለማዊ ሕይወትን እሰጣቸዋለሁ ብሩህ የሆነች ገነትንም አወርሳቸዋለሁ አለኝ። ከዚህ በኋላ ተነስተን ሲሀት ከሚባል በረሃ ወይም ገዳም ደረስንና በዚያች ገዳም ውስጥ ኃጢአት የሌለበት እንደ መላእክት ንጹህ የሆነ አንድ መነኩሴ ይኖራል አለ። በስምሽም ታላቅ ቤተ ክርስቲያን ይሰራል። ቅዱስ መንፈሴም በሱ እያድርና ስሜ በሱ ላይ ሲመሰገን ይኖራል እኔና አንቺን የሚያከብሩ እንደ መላእክት የተመረጡ መነኮሳት መኖሪያ ይሆናል አለኝ። በዚያም ጊዜ ሶስቱ አንበሶች በዚያች ገዳም ውስጥ እየተዋለዱና እየተባዙ መነኮሳቱን በመጠበቅ ይኖሩ ዘንድ አዘዛቸው፣ ባረካቸውም። ከዚችን ቦታ ተነስተን ለትግራይ ትይዩ ልከሚሆን ሀማሴን ከሚባለው ሀገር ደረስን። በምስራቋ በኩል ከፍተኛ ተራራ ተመለከትን። ያን ጊዜ በተራራዋ ላይ መላእክት ተገልጸው በድንጋሌ ስጋ በድንጋሌ ነፍስ የጸናች አምላክን የወለድሽ ማርያም ሆይ ዓለምን ለማዳን ሲል ካንቺ ስጋን ነስቶ ሰው መሆኑን ስለወደደ በምድር ሰላም በሰማይም ለእግዚአብሔር ክብር ምስጋና ይሁን እያሉ እየዘመሩና እያመሰገኑ ወደኛ መጦ ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖር ለፈጣሪያችን ምስጋና ይሁን። ለአብርሃምና ለዘሩ ለዘላለም የሰጠውን ቃል ኪዳን አስቧልና፣ ልጄ እንደ ቀድሞ ሁሉ ይቺ ተራራ ምስጋናሽም የሚነገርባት ቦታ ትሆናለች አለ። በኋላ ዘመን የቁስጥንጥንያው ንጉስ ልጅ ስለኔ ኃላፊ ጠፊ የሆነ የዝችን ዓለም መንግስትና የአባቱንም ክብር ንቆ ወደዚች ቦታ ይመጣል። ወደ ተራራዋ ወጥቶ መኖሪያውን በዚያ ያደርጋል። ይችም በኢትዮጵያ ላሉ ቅዱሳን መነኮሳት ሁሉ ቦታ ትሆናለች። እሱም እስከ ዓለም ፍጻሜ ድረስ ሲመሰገንባት ይኖራል። ስሟም ደብረ ሀሌሉያ ወይም ደብረ ዳሞ ይባላል። ትርጓሜ የአምላክ ልጅ የመስቀሉ ቦታና የስሙ መገኛ ወይም አደባባይ ማለት ነው። ከዚህ በኋላ ተነስተን የእስራኤልን አምላክ የህጉ ታቦት ወይም የኪዳኑ ጽላት ማደሪያ የምትሆን ወደ አክሱም ደረስን። ከዚያም በንጉሱ በሰለሞን ትእዛዝ አስቀድሞ ከልጁ ጋር ከኢየሩሳሌም የመጡ የካህናት ልጆች የሚሆኑ በአገሪቱ ህግ የሚያገለግሉ ካህናት ሳያዩን ገባን። በውስጣም ገብተን እንደተቀመጥን የኢትዮጵያው ንጉስ ባዚን ከካህናቱ ከሰራዊቱ ጋር ታቦተ ጽዮንን ለመሳለም መጣ። አጠገባችን መጥቶ በተቀመጠም ጊዜ አልተመለከተንም ነበር። ለሰው መድኃኒት ሲል የእስራኤል አምላክ በአባቴ እጅ በእኔ ምሳሌ ከሰራት ከታቦተ ጽዮን ጋር በኪሩቤል አክናፍ የልጅ የመለኮቱ ጥበብ ሰውሮናልና ከዚህ በኋላም ካህናቱ ተነስተው ለኢትዮጵያው ንጉስ ለባዚን ያነቡለ ዘንድ የኢሳያስን መጽሐፍ አመጡና ለካህናቱ አለቃ ለአኪን ሰጡት። እሱም ተቀብሎ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ሲል ኢሳያስ በትንቢቱ ከተናገረው ቃል ለንጉሱ ለባዚን አነበቡ። ለንጉሱ ባዚንም በወዴት ሀገር ትወልዳለች ይላል አለው። የካህናቱ አለቃ አኪንም በይሁዳ አገር በቤተልሄም ነው አለው። በእውነት በቅድስት ስላሴ ሃይማኖት ለሚያስተምሩ ወገኖቹ ሁሉ መኖሪያ ትሆን ዘንድ እስከ ዓለም መጨረሻ ድረስ የጌትነቱ ማደሪያ ሊያደርጋት ገዳሞችንና ተራሮቿን አድባሮቷንም ሁሉ ይባርክ ዘንድ እንሆ አሁን መጥቷል። በመለኮታዊ ጥበቡ ማህተመ ድንግልናዋ ሳይለወጥ ከማርያም በሀቱም ድንግልና እንደተወለደ ነቢዩ ህዝቅኤል በምስራቅ በኩል የተቆለፈች ደጅ አየው በዚያችም አዳራሽ ውስጥ የብርሃና ጌታ እንደተቆለፈች ገብቶ እንደተቆለፈች ሲወጣ አየው ብሎ በትንቢቱ እንደተናገረ እሷም አምላክን በመውለዷ ማተመ ድንግልናዋ አልተለወጠም። በጥበቡ ብዛት ከኃጢአት ንጹህ በሆነ ስጋ እንድትወልደው አደረጋት እንጂ። ሁለተኛም የሰማይና የምድር ኃይላት ሊሸከሙትና ሊወስኑት የማይቻላቸውን በማህጸኗ ትወስነው ዘንድ አጸናት እንጂ። ንጉሱ ባዚን ከሊቀ ካህናት ከአኪን ጋር ይህንን ነገር በሚነጋገሩበት ጊዜ ልጄ እናቴ በዚህ አገር አምሳያ ላንቺ አስራት አድርጌ የምሰጥሽን አገሮች አሳይሽ ዘንድ ከዚች አገር ተነሺ አሉኝ። ያን ጊዜ የሙሴ ጽላት ካለችበት ቤተ መቅደስ ውስጥ ደመና መጣና ከልጄና ከዮሴፍ ከሰሎሜም ጋር በደመና ተጭነን ለመሄድ ተነሳን። እነዚያ ከግብጽ ተከትለውን የመጡት ሦስቱ አንበሶች ግን ከእኛ በታች በምድር ላይ ይሄዱ ነበር። ንጉሱ ባዚንና ሊቀ ካህናቱ አኪን የንጉሱን የባዚንን ሰራዊትና ሰዎችና የታቦተ ጽዮን ካህናት ሶስቱን አንበሶች ባዩ ጊዜ ሸሹ። ያን ጊዜ መልአኩ ዑራኤል ከሰማይ ሆኖ እናንተ የዚች ሀገር ሰዎች አይዟችሁ፣ አትደንግጡ፣ የእስራኤል ነቢያት የተናገሩት ትንቢት ህዝቅኤልም የእግዚአብሔር ቃል አማኑኤልን ስለወለደች ስለመቤታችን ድንግል ማርያም የተናገርነውን የኢሳያስንም ትንቢት እንዳነበባችሁት ሁሉ በእውነት እነሆ ዛሬ ተፈጽሟልና ቁሙ፣ አትፍሩ ብሎ በታላቅ ድምፅ አሰምቶ ተናገረ። እነዚያም አንበሶች ሰዎች እኔ አወጣችኋለሁ እና ከደመናው ላይኑ ተጫኑ አላቸው። በዚህም ጊዜ በክንፉ ተሸክሞ አውጥቶ በደመናው ላይ ከእኛ ጋር ጫናቸው። ምዕራፍ አራት ከዚህም በኋላ ከመልአኩ ቅዱስ ራኤል ጋር ከዚህ ተነስተን በቅጽበቱ ወደብረ አባይ ደረስን። ያን ጊዜ ልጄ ይቺ ለዘላለም እንደ አክሱም ለስምሽ መጠሪያ ርስት ትሁንሽ አለኝ። በኋላ ዘመን አንቺን የሚወዱ ብዙዎች ንጹሐን መነኮሳት ይኖሩባታል ለዘላለሙ አሸናፊ የሚሆን በአባቴ ምስጋና ዳግመኛ እስክመጣ ድረስ በቀናች ሃይማኖት ህጌን የሚያስተምሩ ይኖሩባታል እና አለኝ። ዳግመኛም ከዚች ቦታ ተነስተን በደመናው ላይ እንደሆነ ተከዜን ወንዝ ተሻግረን ዋሊ ከሚባል ገዳም ወይም በረሃ ደረስንና ከደመና ላይ ወርደን ከዚያ በሚገኘው በረሃ ዋሻ ውስጥ ገባን። በዚያችን በረሃ ታላቅ ዋሻ በማግኘታችን እህል እንበላና ውሃም እንጠጣ ዘንድ በውስጣ አረፍን። ነገር ግን ምንም የሚበላ እህል አላገኘንም። ዋሻውም ያለው በበረሃ ውስጥ ነበረ እና ያን ጊዜ ልጄ የብረት አንካሴ ያላትን የዮሴፍን በትር ወስዶ የአንዱን እንጨት ስር ቆፈረ። ከእንጨቱም ውስጥ ያወጣቸው ስሮች 318 ስሮች ነበሩ። አንዱን ስር አንስቶ እናቴ ይህን የእንጨት ስር አንቺ ብዩው አለኝ። ያን ጊዜ ልጄ ሆይ፣ ከስንዴ በቀር ሌላ እንጨት መብላትን አልለመድኩም እና ይመረኛል ብዬ መለስኩለት። ይህ ይመረኛል የምትይው የእንጨት ስር ከማር ከስኳር ይበልጥ እየጣፈጣቸው የሚመገቡት ቅዱሳን መነኮሳት አሉ አለኝ። የምነግርሽን ታስተዊ ዘንድ ጆሮሽን አንቀተሽ ስሚኝ። በኋላ ዘመን ስምሽን የሚጠሩ በፍጹም ምስጋና አንቺን የሚያከብሩ ብዙ መነኮሳት ከየሀገራቸው መጥተው በዚች ገዳም ውስጥ ይኖራሉ። እኔንም የመውለድሽ ዜና በተሰማ ጊዜ በኢትዮጵያ ከሚኖሩ ማለትም ከትግራይና ከጎጃም ሰዎች አስቀድሞ ያምናሉ። በኋላ ዘመን ኃላፊ የሆነው ዓለም እየናቁ ከኢትዮጵያ አውራጃዎች መጥተው በዚች ገዳም ውስጥ ይኖራሉ። ዳግመኛም ስለኔና ስለ አንቺ ፍቅር የኢትዮጵያ ሰዎች እየመጡ ለዚች ገዳም ከገንዘባቸው አስራትን እያወጡ ይሰጣሉ። እኔም ስለ ስምሽ ከዚህ ከኃላፊው ዓለም ክፉ ነገር ሁሉ ከሲኦንም መከራ አድናቸዋለሁ። እንዲህም እያለ በሚነግረን ጊዜ ግሩማን አናብስት ወደ እኛ መጡብን። ልጅ ግን እጁን ዘርግቶ እናንተ አንበሶቹ ኑ ከእናቴ ዘንድ ቀርባችሁ ከፊቷ ስገዱ አላቸው። እነሱም ወደ እኔ ቀርበው ሰገዱልኝ። እንደዚሁም ጸሐየ ጽድቅ የሚባል የፈጣሪያችንና የአምላካችን እናት ሆይ ሰላምታ ላንቺ ይገባል እያሉ በሰው ቋንቋ ተናገሩ። እንቦሳ ጥጃ በእናቱ ፊት በደስታ እንደሚፈነጭ በፊቴ ሆነው ወደ ላይና ወደ ታች እየዘለሉና ወደ ምድርም እየጮሁ ይቦርቁ ጀመር። ዳግመኛም ልጄ ከእኛ ጋር ከግብፅ ሀገር የመጡትን እኒህን ሶስቱን አንበሶች በዚህ ገዳም ካሉት አንበሶች ጋር ተደባለቁ አላቸው። ምድርም በላዩ ላይ ሳር በቅሎ እንዳለ በሳት እናንተም ብዙ ተባዙና ምድር ሙሏት አላቸው። ልጆቻችሁም እናቴን ለሚወዱ ለቅዱሳን ሁሉ ለስጋቸው ድካም ማረፊያ እስከ ዓለም መጨረሻ እንደ ፈረስና በቅሎ ለማጓ መጓጓዣ ያገለግሏቸው። በዚህም ገዳም ውስጥ ያለፉት የተባረኩ ሆነው ይኑሩ ብሎ ባረካቸው። የቅዱስ ዑራኤል ጸሎቱና በረከቱ ከአገልጋዩ ከኔ ከፍቅርተ ማርያም ከህዝበ ክርስቲያን ከነመላ ቤተሰቦች ጋር ለዘላለሙ ይኑር አሜን። ከጥንት ጀምሮ የተነገረውን ዜና ለማሳመን የደመናው ባለቤት ዑራኤል ዮሴፍና ሰሎሜኔ ሲናዋን ድንግል እናታችን ሰላምታ ይገባል ላደረጋችሁት አመጣት በኢትዮጵያ ምድራችን እርሷ ጽዮን ስትሆን የጽዮንን በዓል አከበረ። ጽዮን የጽዮንን አደባባይ ደስ እያላት ታጌጠች። በብርሃንም ዑራኤል ከማርያም ጋር ባደረክ ጊዜ ጉዞ በጎዳና በጽዮን ወራት ተገለጸ የልዕልና ዜና የጽዮን ካህናት ሶስት አንበሶችን ላይተው ምትሃት ደመና ባደረባቸው ጊዜ ታላቅ ፍርሃት ልቡና አትፍሩ ስትል የምረትን ቃል አብስረሃል እና በቀራንዮ አደባባይ የጌታ ደሞ ከቀኝ ጎኑ በፈሰሰበት እለት ብርሃንን የተጎናጸፈ ኡራኤል ስለ ኃጢአት ስርየት በእነዚህ ቦታዎች ያስቀድማል። ደሞን ቀርቶ ለመርጨት የአምላክ ልጅ የመረጠውን በናግራን ከፍ ከፍ ያደርጋል ያደርጋልና በእውነት የመንፈሱን ስጦታ እጥፍ አድርጎ ያኖራል። በጽዮን ጽላት በኢሳያስ አንደበት አስቀድሞ በምሳሌ እንደተነገረው ሰላምን ያገኙ ዘንድ እየተመኙ ቆይተው የጽዮን ካህናት የተወደደው ንጉሳቸውን እነሆ ዛሬ ከኡራኤል ቃል መልካም ዜናን ሰምተው እናት ድንግል ማግኘታቸው በሆነ ተገለጠ ተፈጸመ ምኞታቸው። ለእግዚአብሔር ለእናቱ ለድንግል ማርያም ምስጋና ይገባ ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳይነ ዘለለለተ እናበነዮም እድግለና አበሳነ ወጌጋየነ ከመ

እግዚአብሔር ምስሌ ኪሳሊ ወፀልዩ አብ ፍቅሩ እንድክ ኢየሱስ ክርስቶስ ከመሰረላ ናጣዊና። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።